የሸገር ከተማ ሙስሊም ወጣቶች ሊግ ይፋ የምስረታ ፕሮግራም አካሄደ። የሸገር ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የሸገር ሙስሊም ወጣቶች ሊግ ይፋ የምስረታ ፕሮግራም አካሄደዋል። ፕሮግራሙ በቁርአን የተከፈተ ሲሆን ከ12ቱም ክፍለ ከተማ የተውጣጡ የሙስሊም ወጣቶች ሊግ አመራሮች የትውውቅና እስከውን የተሰሩ ስራዎች ሪፖርት፣ እንዲሁም ሊጉ ለወደፊት ለማስራት ያቀዳቸውን እቅዶች አቅርበዋል። በምስረታ ፕሮግራሙ ላይ የሸገር መጅሊስ ፕሬዝዳንት ዶክተር መሐመድ ሳሊ የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ከዲር ከኦሮሚያ መጅሊስ ኡስታዝ ሹአይብ ሸምሱን ጨምሮ የሸገር መጅሊስ አመራሮች ታድመውበታል። የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት የሆኑት ኡስታዝ ሃይደር ከዲር ባስተላለፉት መልእክት የሸገር ሙስሊም ወጣቶች ሊግ ሲጠነክር የአዲስ አበባ ብሎም የኢትዮጵያ ሙስሊም ወጣቶች እንደሚጠነክሩ ገልጸው ወጣቶች ከሙስሊሙ አልፎ ለሌላው ማህበረሰብ ጭምር ተምሳሌት መሆን እንዳለባቸው ገልጸዋል። በተጨማሪም በመጪው እሁድ በሚሊኒየም አዳራሽ በሚካሄደው የኢትዮጵያ ሙስሊም ወጣቶች ካውንስል ይፋዊ ምስረታ ላይ ሙስሊሙ ማህበረሰብ እንዲገኝ ጥሪ ያቅርበዋል። በዝግጅቱ ላይ የኢትዮጵያ ሙስሊም ወጣቶች ካውንሲል ፕሬዝዳንት ኡስታዝ ሃይደር ቀዲር፣ የሸገር መጅሊስ ፕሬዝዳንት ዶክተር መሐመድ ሳሊህ፣ የኦሮሚያ መጅሊስ አደረጃጃት ኃላፊ ኡስታዝ ሹአይብ ሸምሱን ጨምሮ የሸገር መጅሊስ አመራሮች፣ ሌሎችም ጥሪ የተደረገላቸው እንግዶች ተገኝተዋል። በመጨረሻም ለክፍለ ከተማ ወጣቶች ሊግ አመራሮች። የእውቅና ያውቅና ሰርቲፊኬት ተበርክቶላቸዋል ስል ሀሩን ሚዲያ ዘግቧል።